የተሸነፈ ሰው ሚስትር አይኖረውም ሚስትር አይኖረውም። አፉ ባይናገር አይኖ አይደብቀውም አይኖ አይደብቀውም። ምነው ይህስ መውደድ በኔ የተነከረ በኔ የተነከረ። እንኳን ደስ ያለ ኮንግራቹሌሽን ይባላል። ከዛንዲ ስለሆንክ ይባላል። በቃ ብዙ አይነት እንኳን ደስ ያለ የምትገልጭበት ነገር አለ። ተቃቅፈሽ፣ ፌንሰርተሽ ምናምን እንዲያዝነልሽ ልቡ ላንቺ ራህማ እንዳለውና እንደሌለ ያ ተፈታተኝ ይህንን እህናቶች ላይ ነው ከሰጠሽው እኔ አላውቅም። በቃ ግን አትጨቃጨቁ። በቃ ቢያንስ ቤት ውስጥ በጣም እየታመምኩልሽ ነው። ያ ከገባሽ እባክሽ እሱን ብዬ ደስተናው በውጣ ውረድ ታምኜለት የኔ ያልኩት መርቷል የእሱን መንገድ ሮዚ አሟት ነበር ዩቱሰነ የሆነ እንትን ብሏት ነው ቼኮን አመጣሽልኝ ቼኮ እኔ አምጥቼላ አንቺ ግን ለምንድነው ስራችን ማትይዢ?

ለምን እንትን አትልም? አሁን አሞሽ ነበር። አይደለም እኮ ፕራንክ ነው። መብርሃን ምኑን ነው ፕራንክ? እሱ አይጨረሽ። የገንዘቡ ደግሞ ከእሱ የፈለግኩትኝ ከማንስ ቢመጣ እንደዚህ አይነት ሁኔታ ነው።

ተቃቅፈሽ እንደ እንደሽ ነው ወይ? እሱ ነው እንደ ቆይ፣ ተባብራችሁ ነው? ምንድነው ሀሳባችሁ? እንደ አስራ አምስት ጊዜ በጣም ስለጨነቅኩት ስለነበር ነው ነው ጋር ማለት ማን ጋር ደውል ለምትፈልጊው ይኸውልሽ ሮዚ አንድ ነገር ላስረዳሽ፣ እኔ ላስረዳሽ። ታረጋጊ ሮዚ። ይኸውልሽ ሳንቲም፣ ይኸውልሽ አዳምጪኝ የነበረችበት ሁኔታ ለእኔ ግን እንደዛ መጀመሪያ ማመጀመር የታየኝ በቃ እሷ ምንም የሚረባ ነገር ያላትም እንደዛ አይደል። አረ፣ በፈጣሪ እያንዳንዱ ነገር እኔ ስሜት አድርጋል። ሌላ ነገር ከዛ በኋላ እኔ እኔን ክፉ ለማድረግ እኔ ላረግሽ አልፈለኩም። ክፉ እንዴ? አዎ፣ ምንድን ነው የምትይኝ? ምን ማለት ነው? ሰሞኑን ሮዚ ሳንቲሜን በጠቅላላ ለዛ ነገር መዋሌን ታውቂያለሽ? ለስራው በቃ ለዛ ስለሆነ ማጋመደው እንዳለብኝ

ወደ ያካ ባለ ትዳር ምን አገናኝ ነው? ባለ ትዳር ነው ሰውየ። አንቺ የሆነ የምትጠቃቀፊ፣ ከዛ በኋላ ወደ ኋላ ሄደሽ የሆነ የሆነ ነገር ሰው ለመክተት አረ በቃችሁ እባካችሁ እናንተ። አረ ምን አይነት ሰው ነሽ? ግን ሮዚ ለምን አትረጋጊም? እኔን ነገር ታያለሽ ወይ ኪያ እንደዚህ ማድረግ አልነበረብሽም። መነጋገርም እያልኩኝ ምናምን አይደለም። ኪያ የሆነ ነገር ደርሶባት ነው ብትለኝ ቢያንስ እኔ የሆነ ነገር ላስብ እችላለሁ። ስመጣ እንደዚህ ትጨቃጨቃላችሁ ብዬ ስላሰብኩ ነው። እሷም ደግሞ አስደንግጠኝ ስለነበረ ነው። በቃ እጄ ላይ ያለው ገንዘብ በጠቅላላ ለሆነ ጉዳይ እንዳዋልኩት ታውቂያለሽ። ማጋ ልደውል እሺ? በዚህ ሰዓት ማጋ ልደውል፣ አልደወልኩት አንቺ ጋር ካልደወልኩ ወይ ደግሞ በቃ ስለጨነቀ፣ እሺ፣ ይቅርታ። በቃ ደውዬ፣ ሳንቲሙ ስለ ሳንቲሙ የፈለኩት ነገር በዚህ አደጋ ደረሰባት፣ አምቡላንስ ደውልላትም፣ እንዴ መጥተሽ አስዷትም፣ ሲቀጥል በደንብ ከሆነ ከሆነ ነገር ማውጣት ነው። በቃ ይሄ ደግሞ ህይወቴ ነው። ሳንተሻል አይደል ይሄ ህይወቴ ነው። መሄድ ያለብኝን ሁሉ

አይደለም እየተጫወተችብህ ነው። እኔ እኮ ከመጀ አይደለም በቃ እንኳን ደስ ያለህ ነው ማለት ኮንግራቹሌሽን ይባላል። ከዛ ስለሆንክ ይባላል። ብዙ አይነት እንኳን ደስ ያለህ የምትገልጭበት ነገር አለ። ተቃቅፈሽ ፈንትርተሽ ምናምን እንዲያዝነልሽ ልቡ ላንቺ ራህማን እንዳለና እንደሌለ ተፈታተኝ። ይሄንን እህታትሽ ላይ ነው ከሰክሰው። እየሰማሽኝ ነው አይደል? አረ፣ በፈጠራችሁ እዚህ ለሚያዳርሳችሁ ነገር ትቼ ነው የመጣሁት

እኔ ጥሯት ማስለጨነቀኝ ስለነበር ጥሯት ስለ ሌላ ሰው እኔ ገንዘብ እጄ ላይ አልነበረም። እዛው ጥቼ እና አንድ ጥያቄ አለኝ

እያለ ምንድነው እንደዚህ የምታደርጊው? ስለምን ሆኖ እንኳን ደስ አለ በእንደዚህ አይነት ሁኔታ እስኪ እናንተ አሁን ተመልሳችሁ ማታ ተገናኝታችሁ ቤት ነው። እ ችግራችሁን እዚሁ ጨርሳችሁ ሂዱ። እዛ ቤት ውስጥ እንዳትጣሉ እሺ። እኔ ልሂድ ልጥፋ፣ አልታይ፣ በቃ ጥያችሁ ልጥፋ። እናንተ በተገናኛችሁበት ቁጥር እኔ ማበድ አለብኝ ጭንቅላቴ። እሺ፣ እንደዚህ ነው የምትፈልጉት እናንተ እኔ እንዲህ እንድትሆን እፈልጋለሁ? የልጅ ጨዋታ እኮ ነው የያዘችው። አንድ ቁም ነገር የሚባል ነገር የለትም። አንቺ የማደርገሽው ነገር ይሄ ትክክል አይደለም። ገንዘብ እጄ ላይ የለም። ከሰው ለምን እሺ? የማወቅ እፈልጋለሁ። እሱ ትናንት እኮ ጥሩ ጊዜ አሳልፍ። ከማንም ሰው አንድ ነገር ልንገርሽ ነው ይያዬ ካርድ ምናምን እስኪመጣልሽ ድረስ ምናምን እየጠበቅሽ ሆነ እኔ እኔ ልንገርሽ ላሳጠርልሽ ላሳጠርልሽ ልንገርሽ ቁርጥ ይበልሽ ልሽ ነገር እምራ ምናምን የሚሆን ነገር ነው አእምሮሽ ያስብበት ተዘጋጂ ካሁኑ ሩዛ በፈጠረችው ንብ ይሽፋል የቃቃ ጫት አለ ምን እና ኖር መሀል ያለው ነገር ቃቃ አለ ቃቃ ቢሆን ለአንቺ እያስር ቃቃ እዛ እዚህ ምናብ እያልኩ አልመጣም ነበረ እውነተኛ ህይወቴ ስለሆነ ነው መስዋዕት እየሆንኩ ያለሁት ከሚሄድበት የቀረሁት ማለት ነው። ምንድን ነው ይገባሻል? ካርድ ይሰጥሻል፣ የዛኔ ይገባሻል። የምን ካርድ ነው አሁን? ንገራት፣ ንገራት፣ ንገራት እስቲል ነው እንደምትወዳት ነው። አደከማችሁ ማለት ነገር እያስብክ ነው።

እኔ ደግሞ ጠብቀኝ ጠብቀኝ ጠብቀኝ። እውነት ነው ኪያ፣ በፈጠረሽ እውነት ነው። ምን የሆነ ዝም ብሎ በቃ ይኸውልሽ፣ አንድ ኪያ፣ ቀለል አድርጊ ልጠይቅሽ። ራሴንም እያመመኝ ነው ኪያ። ከእኔ ጋር በጡ ሰልችቶኛል ቤት ውስጥ በቃ ሶስታችሁ ሁለታችሁ በተገናኛችሁ ቁጥር ስትጫጫው፣ እሺ። ግን ቆይ ስለ እሱ እናውራለን። ያል ቆይ እያልሽኝ ያለሽው ፕራንክ ነው ምናምን ያልሽው እሷ መምጣቷን ስታቂ ነው? እሺ፣ እርግጠኛ ነች። ገንዘቡ አያስፈልግሽም። እንደዛ ነገር ውስጥ አልገባሽም። እሺ፣ ስልኩ የተደወለልኝ ከቶፋ እንደዚ ያደረጋችሁት እኔ እኮ የምር ሽመስሎኝ እኮ በጣም አስጨነቅሽኝ። እንጂ ለምን አንቺ ለሰው ሁሉ ሰው የሆነ ሰው እንደዚህ አዝኖ ቁጭ ብሎ? እሺ። እሺ ተረጋጊ። እሺ፣ ባትወደኝ ደስ ትሆናለህ። ይኸውልሽ ቆይ፣ እኔ ንገረኝ። እሺ፣ አብረን አይደለንም? አገሩ ጠበበኝ አልኩሽ። እንድታቂ የምፈልገው ነገር ቢኖር ቤተሰብሽ ላይ፣ ዙሪያሽ ላይ ማንም የለም አይደለ? አሁንም አይደለ፣ አቡሽ ገና አልተረጋጋም አይደል? ነገሮች እስኪስተካከሉልሽ ነገሮች ቦታ ቦታቸው እስኪ ያለው ነገር እኮ አቃል። እሺ ለዛ ሰው የማደርገው ነገር ነው። በቃ እንደማንኛውም ሰው ከሆነ ችግር የለም። እኔም እንደማንኛውም ሰው እኔ ጥያቄ አጥቂኝ የምመልስልሽ መልስ ምንም የለም። ውስጥሽ የሚልሽን ነገር አድርጊ ኪዩ አንድ ነገር ለምን ግልጹና ለምን ምን ግልጽ ሌላ ነገር አስበሃል ጥያቄ ከምን እንደዚህ የምታደርገው ለምንድን ነው እንደዚህ ለምንድን ነው ጥያቄ በጥያቄ የምትመልስልኝ ለምን ነገር ትክክል አይደለም የምር ፕራንኩን በተመለከተ ነው ከፕራንኩ

የሆነ ሳንቲም ምንም ሳንቲም እንደሌለ እንዳለ ሙሉ ጠቅድርገ ኢንቨስት እንደምችል አሁን ጋር ነገር በቃ፣ ምን ምን ልበላት? ጓደኛዬ ቢያንስ ሰላም አድርጉ በቃ እያበየቀኑ ጨጓራዬን አመመኝ እያልሽ ለሊት ላይ እኮ ይሰማሻል እኮ። እስከ መች ነው እንደዚህ የሚሆነው? አንዴ ከእሷ ጋር ተጣየ። እስከ መች ነው እንደዚህ የሚሆነው? ለምን ለኔ እውነታውን ነገር። አንቺ ታራራ እንድትሆን ይፈልጋለው። በቃ በቃ። ቆይ ለምን አይቆርጥልኝም? ምንድን ነው የሚቆርጥልሽ? በቃ ንገረኝ። መቁረጥ የሚባል ነገር ከሆነ ንገረኝ። አንተ እኮ ከእሷ ጋር እየኖርክ ነው። እኔ እኮ የምቼ ነው ያለሁት? ከማን ጋር? አንድ ደህና ቀን ባገኝ ሁለታችሁ መጣችሁ በጠበጣችሁ ትይዛለች። አንድ ደህና ቀን ባገኝ በስንት ጊዜ ተገናኝታችሁ መታችሁ። የዛ ቀን ሰላም አሳልፋለሁ ብዬ ቁጭ ባልኩበት ደውላ መታችሁ፣ ተጋጭታችሁ እዛ ጋር ራንድ አደረጋችሁ። እሺ ቢያንስ አንዴ እናውራ። ትምጪ አንዴ እናውራ። አንወዳለሁ መብራንን ወዳለሁ ከሚባለው በላይ ነው ሞት በስቱ ሳየው ያንተ ደግነት ሆኖ ሳየው ፍቅርህ እንዳባት አንደበቴ ቃላት ስላጠረው ልብ ናገር ዛሬ ሱተራ ነው። ወድሃለው ወድሃለው ወድሃለው ግን ያንሳላውቃለው። ወድሻለሁ ወድሻለሁ ወድሻለሁ ግን ያንሳል አውቃለሁ። ምን እንደመለስልሽ ነው የምትፈልጊው? አሁን ወድሻለሁ ብልሽ የሚጠቅምሽ ነገር አለ። ተጠላሻለሽ የሚጎዳሽ ነገር አለ። ሰላም፣ በጣም ናፍቆኛል። እዛ በስራ ጉዳይ ተሯሩጬ ደክሞኝ ስመጣ ቤት ውስጥ እናንተ እየተጣላችሁ እየተዋከባችሁ፣ አንድ ቀን ደግሞ ወይ ከሷ ጋር ወይ ካንቺ ጋር ጥሩ ነገር አሳልፋለሁ ብዬ መጥቼ ቁጭ ስል ተደዋውላችሁ ተገናኝታችሁ ቀኔን ተበጣብጥቷል። አንድ ቀን እንኳን እረፍት እኮ አጣሁ። ኪያ ለኔም እዘኑ እንጂ እዘኝልኝ እንጂ ለኔም አንዳችሁ ከአንዳችሁ ተሻሉ እንጂ ጉዳያችሁን እዚህ ጨርሳችሁ እንዳገኝሽ። ኪያ ቤት ውስጥ እንዳት ሳጋራኒኩ ካንተ ካንኩ ኪያ አንቺ ዘላለም ማለምሽ እየተረዳሽኝ ነው የኖርሽው። ዛሬ እንዳልተረዳሽኝ ያነሰው እንዳትሆን። በፈጠረሽ በቃ፣ ስትመጪ ጣጣሽን ጨርሰሽ ነሽ። ክስተፋል ምን ተስቶል? በዚህ ነገር አሁን እኔ አላውቅም። በቃ ግን አትጨቃጨቁ። በቃ ቢያንስ ቤት ውስጥ በጣም እየታመኩሽ ነው። ከያ ከገባሽ ተባክሽ በቃ ሞት መርታለስ ስም መንገድ እያሰብኩት ችዬ አልችልም ሌላ ሰው መልመድ ፍቅሩን በልቤ እኔ ካንቺ ጋር ችግር የለብኝ። ያ አትረብሽኝ እኔ አኔ ሲደውልልኝ የሆነ ማለት አንቺ ስም አንቺ እንዳለሽ በቃ ነው። የምርም ነገርሽ፣ እሺ በቃ የሆነ ነገር የደረሰበት የሆነ ነገር የሆነ መስሎኝ ነው የመጣሁት። እኔ ገንዘቡን በቼክም በካሽም ይዤለት ነው የመጣሁት፣ ችግር ደርሶበት መስሎኝ። እኔ ቢያንስ የሆነ የሆነ የሆነ ነገር ሆነ ነው ቢለኝ ያለኝ ነገር ከእሱ ጋር በምንጨርስበት መንገድ ጨርሳለሁኝ። ግን ቢያንስ ትራንስፈር ምናምን አደርግለት ነበር አንቺ እኔ መጥተሽ ተቃቅፈሽ ምናምን እንዳይሽ ነው እንደዚህ የምታደርጊው፣ አይደለም ያልሽ ባለፈው። እኔም እውነት ለመናገር ኮን አንቺ ምንጫር መሰለኝ። አንድ ነገር ልንገርሽ ባለፈው ምን ይነግርሽ እንዲህ የሆነ የሆነ ነገር እየፈጠርሽ የእኔን ህይወት መበጥበጥ ፈልገሽ ነው። እኔም እኮ ማለት ነው ስራዬን ብዙ ነገር እንትቼ ነው ካለሁበት ሀገር እዚህ መጥቼ እየመጨ ገባሽ? አ እንዴ! እኔ በቃ ቢያንስ ሰላምሽን ሆነ ላረብሽሽ ምናምን በጣም እየጣርኩ ነው ያለሁ መንገር ያለብኝን ነግሬሻለሁ። እኔ ህይወትሽ ላይ አልመጣሁ። አንቺ እንደዛ መስሎ ይታየሽ ነው እንዴ? አረ ለኔ ይዘኝልኝ። እኔ መጨቃጨቅ ምናምን የሆነን እኔ ማንም ላይ ምንም ያደረግኩት ነገር የለም። ውስጡ ጥሩ ነገር ስለነበረ ለእኔ ለምን እንኳን ተቀበለት ካልሽቆት ስለነበረ እኔ ጋርም የሆነ ነገር ስለነበር ሆነ በቃ የሆነው ነገር ሆነ። አንቺ የሆነ ነገር እየፈጠርሽ እኔ ማበሳጨት አለብሽ። እኔም የሆነ ነገር እየፈጠርኩ አንቺ በምታረግ አሁን ባለፈው የአርባ ሺህ ነው ምናምን፣ የእንትን የቻናሉ ጊዜ በዘን ሰዓት ጠራትኝ። ለማክበር ነው እንጂ አንቺ እኔ መጣሁ ስመጣ ፕራንክ ነው ምን ማለት ነው? ክያ ትላልቅ ሰዎች እኮ ነን። እንደ ትላልቅ ሰው ነው ማሰብ ያለብን ነገር ምን ያህል በምን ያህል ርቀት እንደምትሄጂ ስለማቅ ክያ ያለች ነው ቢለኝ ወይ ለክያ ነው ቢለኝ የሆነ ነገር ደርሰው ደርሰብሽ ይሆናል። የሰው ልጆች መላክ ያለብኝ ልኬ ወይ ደግሞ ልጅቷ መጥታ እኔ እሷ ስትነግረኝ ምን ተፈጠረ ብዬ ነው የመጣሁ ስመጣ ይሄን ነገር ማየት አለብኝ። ከያ ምንድነው የምትፈልጊው? ማለት ምንድነው ችግርሽ? አንቺ ከኔ ጋር ችግሬ ይሄ ይሄ ነው ሮዛ፣ ይሄን ይሄን እያደረግሽ ስለሆነ፣ በይ ያላመንሽበት ነገር አለ እንድታኝበት እኮ እያስረዳሁሽ። በቃ ብዙ ነገር እየሆንኩ ነው ያለሁት ነው። ከእሱ ጋር ያለኝም ፎቶ ይሆን ይባላል። በቃ የኔን ፒክቸር መቀየር ፈልገሽ ነው። ተጨቃጫቅ ስትል አልነበርኩም አይደለሁም። እኔ ብዙ ምናልባት ይሄ እዚ የናንተ ቻናል ይሆናል ማለት ያኔ ቤተሰብ ያለኝ ሰው ነኝ። ቤተሰቦች ይህን ነገር ሲያዩን ያልሆነ ነገር ላይ ሆኜ ሲያዩኝ ለቤተሰቦች ምን አስባለሁ እኔ መጥቼ የሆን ነገር አድርጋበት ነው እንደዚህ ተብሎ ለምናምናም ሲባል እኮ መመለስ የሆን ነገር አቅቶኝ፣ አለም ያለሁበትም ነገር ስለማይፈቅድ እኔ ስራ ሰው ነኝ፣ ስራ እየሰራ ያለው ሰው ነኝ። ሰላም የስጦ አንቺ ቤቴ እኮ ነው፣ መጥቼ ይሄን እወድሻለሁ። ይሄን ሰላም የእሱ ምርጫ ነው። ነገሮች ይስተካከላሉ። መሄድም ካለብን እንሄዳለን መውጣትም ካለብን እንወጣለን። ይሄ ያኔ ብዙ እንድናገር አታድርጉ። እኔ ያንቺን አእምሮ እንድታዘጋጁ በቃ ለነገሮች ለነገሮች እንድትዘጋጁ። ምክንያቱም ሴት ልጅ ነች፣ ሴት ልጅ ነች። እኔ አንቺን መበደል ፈልጌ አይደለም። ገብቶሻል አይደለም? አንቺ ማስቀየም፣ አንቺ ማውረድ የሆነ በቃ ምንም ፈልጌ አይደለም። በአንዲ እኮ ነው ሁሉን ወሰድሽው። ታውቁሻል። ያ በአንዲ ያን ወሰድሽው። በአንዴ ቤት መጣሽ፣ ቤቱን ወሰድሽው፣ የቤት መቤቱ በአንዴ ሁሉ ነገር እኔ እንዴት ነው ልኖር የምችለው? እኔ እኮ ማንም የሌለኝ ሰው ነኝ። አንቺ ድንገት ፋሚሊ፣ ጓደኛ፣ ብዙ ነገሮች ሊሆንሽ ይችላሉ። እኔ ግን ማንም የለኝም። ያለኝ አንድ ሱናቱ ይይ ብቻ ናቸው። እኔ ያልሽ አንድ ነገር ልንገርሽ፣ የሆነ ነገር ተደርጎበት ነው እንደዚያ አድርጋበት ነው። በጣም ብዙ ነገር ነው። ኢቨን አያለኝ እናንተን ትስክሩ። እኔ አንድ ነገር ልንገርሽ እሱ ለእኔ ጥሩ አመለካከት ባይኖረው ነገርኩሽ። ደግሞ የምትገባውም አሁን እንዲህ ስልሽ ቅር እንዳይልሽ፣ የምትገባውም ሴት ናት ብዬ ባስብ ኖሮ እኔ እኮ በጣም ረጅም ጊዜን ይመጥቻ አለሁኝ። ግን በእንደዚህ አይነት ወይ ላገኘ አልፈልግም ነበር፣ ነገሮችንም አላስቀጥላቸውም ነበር። ገባሽ አለ። እሱ ለእኔ ጥሩ አመለካከት ባይኖረው ሮዛ ውጭ ከህይወቴ ማለት ይችል ነበር። ገብቶሻል አደለም? የሆነ ነገር ከዚህ በፊት ጣላሽ ፍቅረኛ፣ እኔ የመጀመሪያም የምጨርሻ ፍቅረኛ አኑ አኑ አደለም? ስትለያየ ርቀሽ ነው ሀገር ለቀሽ ሀገር ለቀኩኝ፣ ምክንያት እኔ ግን አሁን ላይ ሀገር ላለቀኩኝም ከቤት ይውጡልኝ ስላችሁ እንኳን ከቤት ለመውጣት ከኔ ክፍል አጠገብ ያለው ክፍል አብራችሁ የምታኙት እሺ። እኔ ምን ያህል ከባድ ነው ስራ ቦታዬ ነው አለ። ለኔ እኮ ከባድ ነው አውቃለሁ። ሴት ነሽ ባይፈልግሽ አውቃለሁ። ከህይወቱ ሰው ምን ያህል ማስወጣት እንደሚችል አውቃለሁኝ። ግን እኔም በቃ መቀበል አቅቶኛል። ትንሽ ጊዜ ይከብደኛል። በቃ ታገሽኝ፣ እውጣልሻለሁ ከቤቱ እኔ እውጣለሁ። እናንተ መውጣት የለባችሁም። አዎ ስራ ቦታው ነው ብዙ ነገር እያሰበበት ያለ ስራ። አመሰግናለሁ ስለታገሽኝ። ግን ደግሞ እውነቱን ስነግሮሽ የአሁኑም ያኛውኙ አንቺን ለማስቀናት ወይ ደግሞ አንቺ ተቃቅፈን ለማየት አይደለም። በጣም ታግሰሽኛል። ግን ደግሞ እኔ ደግሞ እናንተም በጣም ታግሻችኋል። ትዳሪ እንወሰድሽ ቤቴን ባለቤቴን ላገባ የሚፈልገው ሰው የልጆች አባት ሊሆን የሚችል ሰው አይን አንቺ ብዙ ጓደኞች ብዙ ወንድሞች እህቶች ወይ ፋሚሊ ሊኖር ይችላል። እኔ ግን እንደዛ አይለኝም። ተረዳሽኝ? አውቃለሁኝ እንዴ በረብ እኮ ክፍለ እኮ ከክፍላቸው አጠገብ ነው አይደለ? ስታወሩ ሰማለው፣ ስትላፉ ሰማለው፣ ስትሳሳቁ ሰማለው። እኔ ብቻዬን ትራስ አቅፌ ነው የምተኛው። እንደዚህ ቆሜ ያለሁት ቁጭ ብዬ ምናምን ነገር መስታወት ታይቼ ፊቴን ደህና ነሽ ኪያ ብዬ ነው የምወጣው። ስወጣ ጠንካራ ነሽ ኪያ እያልኩኝ ነው የምወጣው። ሁለታችሁ ቁርስ ስትበሉ እኔ ቤቴ ቁርስ በልጅ አውቃለሁ። እንዴ የገዛ ቤቴ ነው አይደለ እናንተ ወስዳችሁታል። ኪችኑን ፀሐይን አባራችኋታል። ሰራተኛ አያስፈልገንም ብላችሁ። እሺ በቃ እሺ፣ አትገላምጭን። ቢያንስ እቤቴ ስገባ ሼር አርገን ነው የምንከፍለው። በቃ አትገላምጭን። ትንሽ ጊዜ ነው የምፈጅብኝ። በቃ በጣም ነው የምወደው። ከሱ በፊት ነው ልጅ የማላቀማ። የመጀመሪያ ስሩን ታውቂ ይሆናል። ኦኬ እሺ፣ ተውልሻለሁ ግን ታገዥኝ ብቸኛ ኑሮን አልለመድኩትም። ብቻ ህይወት ከለኒ ከባድ ነው። ሴት ልጅ ነኝ። በቃ እስክለምደው ድረስ ትንሽ ታገሺ። ቤት ተከራይቼ እስከእወጣ ድረስ ትንሽ ታገሺ። ከዚህ በኋላ እውነት ላገኘው አልሞክርም። ያሰብሽውም ነገር ካለ ምናምን ነገር በጣም ይቅርታ፣ ግን ደግሞ እስካሁን ድረስ ይሄን ነገር ሳደርገው የነበረው ምናምን ነገር ፈልጌው አይደለም፣ ወይ ደግሞ አንቺ ትመጫለሽ ብዬ ሆን ብዬ አይደለም። ጭራሽ እንደውም እንዳመጣ ሳቅ በጣም ያፈርኩትኝ

ቤት ላምጣው። እኔም እኮ የሚወደኝ የምወደው ሰው ካለ እኮ እሱ ፍለጋ እንደዚህ አልንከራተትም። ስለሱ እንትን ለማለት ይሄ ሁሉ ድራማ መስራት አይጠበቅብኝም። ብዙ ስራ ያለብኝ ሰው ነኝ አይደል? ባለዶኩ ሁሉ ነገር አልሆንለትም። ግን ደግሞ ጊዜ ይስጭኝ። ስለ ስለታገሽኝ አመሰግናለሁ። አሁን ድረስ በጣም ታገዘሽኛል። አመሰግናለሁ። ግን በቃ የተሸነፈ ሰው ሚስተር አይኖረው፣ ሚስተር አይኖረው አፉ ባይናገር አይኑ አይደብቀውም፣ አይኑ አይደብቀውም። ምናይ ህስ መውደድ በነይተነከረ በነይተነከረ የሌላው ጓዳማ መችተመረመረ መችተመረመረ የተሸነፈ ሰው ሚስጥር አይኖረውም፣ ሚስጥር አይኖረውም።